አህመድ ሰማለው ስለዚህ ምን ትላለህ ይሄን ክፍል ቃሉ የሚለው ላይ ለምሳሌ በደንብ አላብራራልኝም። ቃሉ የሚለው ላይ በደንብ አላብራራልኝ ሎክ ያለ ቃል ፈጣሪ ነው አይደለ? ፍጡር አይደለም። ባህሪው ነው ስፋቱ ነው አይደለ? ስለዚህ ያንን ቃሉን ነው የጣላት ወደ መርየም ልክ ቁርአን፣ ያላ ቃል ነው ብለ ታምናለ አደለ? ቁርአንን ወደ ጅብሪል አወረደው። ጅብሪል ደግሞ ለሙሐመድ አወረደው። እሱን ደግሞ አንተ ትቀራለ፣ ፍጡር አደለም ብለ ታምናለ። ይሄን ኛው ግን ቀጥታ ሶስተኛ እንኳን ሳይዘዋው ይሄን ኛው ደግሞ ምን ሆነ? ቀጥታ ወደ መሬም የጣላት ይሆናል ማለት ነው። ቃሉን ወደ ወደ መሬም ከዛስ? ያ ቃል ነው ምንድነው? ያላ ቃሉ ራሱ ነው ከዛ ቁርአን ከለም አላህ ነው ብለህ ታምናለህ። ወይም ያላ ቃል ተብሎ ይጠራል ቁርአን። በተመሳሳይ ኢሳም ደግሞ ያላ ቃል ተብሎ ይጠራል። ያላ ቃል ደግሞ ፍጡር አይደለም። ስለዚህ ኢሳ ምንድን ነው? ከመጣሉ በፊት ቃል ብቻ ነበረ ያላ ቃል ብቻ ነበረ። ያ ያላ ቃል ወደ መሬም ሲጣል፣ ከመሬም ሥጋና ደምን ነሳና ምን ሆነ ማለት ነው? በሥጋ የተገለጠ ያላ ቃል ሆነ ማለት ነው። አሁን ግልጽ ሆነልህ? ሎክ ቁርአን ነበረ። ቁርአን ወረቀቱ አሁን ጊዜ ከጊዜ በኋላ የተጻፈ ነው አደለ? ወረቀቱ ላይ ያለው አስቀድሞ ግን ያላ ቃል ነበረ አደለ? ያላ ቃል ወደ ምን መጣ? ወደ ጅብሪል፣ ከጅብሪል ወደ መሀመድ መጣ። መሐመድ ለነቢያቶቹ ለተከታዮቹ ነገራቸው። ቁርአኑ ወረቀት ላይ ሰፈረ። ወረቀቱ ምንድን ነው? እሱ ወረቀቱ ከጊዜ በኋላ የመጣ ነው አደለ ግን ምን ይዟል? የአላህን ቃል ይዟል አይደለ? ስለዚህ የአላህን ቃል ስለያዘ እስተነ ወረቀቱ ቁራ ምን ተብሎ ይጠራል? ፍጡር አይደለም ተብሎ ይጠራል። ቃሉ ነው ፍጡር ያልሆነው ያ ቃሉ ነው። ግን ወረቀቱ ደግሞ ከጊዜ በኋላ የመጣ ነው። አንድነት ግን ቁራ ምንድን ነው ተብለ ስትጠራ ምንድን ነው የምትለው ምላሽ? ያላህ ቃል ነው ፍጡር ነው ብትባልስ? ቁራን ፍጡር ነው ተብለ ብትጠራ ፍጡር አይደለም ፍጡር አይደለም። ቴንክዮ ስለዚህ፣ ቁርአን ፍጡር አይደለም ብለህ ታምናለህ ማለት ነው። ልክ ወረቀቱ ከጊዜ በኋላ እንደመጣው ሁሉ የኢሳም ስጋ ከጊዜ በኋላ ከመሬም ሲወለድ ይመጣና ያ ግን ኢሳ የያዘው ስጋ ብቻ ሳይሆን ቃልም ይዟል። አስቀድሞ ከስጋው በፊት የነበረ ወደ መሬም የተጣለ ቃል ይዟል። ስለዚህ ምንድነው እሱ ኢሳ ማለት ነው ያላ ቃል ነው። ያላ ቃል ሲሆን ደግሞ ፍጡር ብቻ አይሆንም ማለት ነው። ፍጡር አይደለም። ምክንያቱም ልክ ቁርአን ወረቀቱ ፍጡር ወይም ከጊዜ በኋላ መጣም ይያዝ የሚነካ ቢሆንም ቃሉን እንደመያዙ ፍጡር አይደለም እንዳልከው ሁሉ ኢሳም ደግሞ ያላህን ቃል እንደመያዙ ፍጡር አይደለም ማለት ነው። ግልጽ ነው? አዎ ግልጽ ነው። ያ ከነቢያት ውስጥ አንድም ከኢሳ በስተቀር ልብ በል አንድም ከኢሳ በስተቀር ያላህ ቃል የተባለ የለም አንድም ከኢሳ በስተቀር በድንግልና የተወለደ የለም። አንድም ከኢሳ በስተቀር ሴጣን ያልነካው የለም። ከነቢያት ውስጥ ሁሉም ሴጣን ቆጥቷቸዋል ተብሎ የሚታመነው ሴጣን ሊነካው አልቻለው ለምን እንደሆነ ታውቃለህ? የአላህን ቃል ስለያዘ ነው። ኦኬ መሀመድ የአላህን ቃል አልያዘም ነበር ማለት ነው። ነቢዩ መሐመድም ያው የአላህን ቃል ይዟል ግን እንዴት እሳቸው ሴጣን ነክቷቸው አያቅም? ያው የላቁ ናቸው ብቻ። አይ ሁሉንም ገና ሲወለዱ ሁሉንም ሴጣን ቆንጥጧቸዋል አለ ከሙሐመድ ሚን ከኢሳና ከናቱ በስተቀር ከኢሳና ከእናቱ በስተቀር ሁሉንም ሴጣን ቆንጥጧቸዋል፣ ገና ሲወለዱ ጀምሮ ማለት ነው። ይሄ የሚያሳየው ምንድነው እሱ ኢሳ ሜርሊ ሁማን ብቻ አይደለም፣ ሰው ብቻ አይደለም። የሆነ የራሱ ዲቫይን የሆነ ባህሪ እንዳለው የሚያሳየ ነው ሰው ብቻ እንዳልሆነ የሚያሳየ ነው። ምንም እንከን የሌለበት ስህተት የሌለበት እንደ እስልምና አስተምሮ ኢሳ ብቻ ነው ረች ምርዝብራት አወዛግበኛ። መጀመሪያ መጀመሪያ በደንብ አብራራልኝ። አንዱ ዘላ አንዱ ጋር ስጋብት ያ ምንድን ነው እሱ ግልጽ ለማድረግ አህል ኢሳ ያላ ቃሉ ነው። ከኢሳ በስተቀር ያላ ቃል የተባለ የለም። ኢሳ ያላ መንፈስ ነው ባይዞ ይህንኛው አንተ ብቻ አይደለም ግራ የተጋባው ከሙሐመድ ጋር ክርስቲያኑ የተከራክረውት ነበረ። በተከራከሩበት ሰዓት ላይ ሙሐመድ ግራ ተተጋባ። በኋላ ምላሹን እንዴት እንደሰጠል አሳየ። ሱራ ሶስት ዘጠኝና እንደ ክፈተው ክርስቲያን ተከራክረውት ነበረ። ናጀራን ክርስቲያኖች ኢሳ ያላ ቃል ከሆነ ፍጡር አይደለም ብለው ተከራከሩት። ከዛ ወዲያ እንደዚህ ብሎ መለሰላቸው። ሶሪ ልክ አድርገው፣ አላህ ዘንድ የኢሳ ምሳሌ ልክ አድርገው፣ ችግር የለውም። ኖ አላህ ዘንድ ኢሳ ሶሪ የኢሳ ምሳሌ እንዳዳም ቢጤ ነው አላቸው። ኢሳና አደም ተመሳሳይ ነገር ናቸው የሚል እሳቤ ሰጣቸው ማለት ነው። ከአፈር ፈጠረው ካፈር ፈጠረው፣ ከዚያም ለእርሱ ሁን አለው ሆነም አለ። ኢሳ ካፈር ነው የተፈጠረው። ኦኬ ችግር የለውም። በአባታቸው አገኘው እንበል ሁን በሚል ነው የተፈጠረው። ሳ ኢሳ አደም ምንድን ነው እሱ በእጁ ነው የሰራው። ምክንያቱም እንደዛ አይደለም፣ ሁን በምትልም አይደለም አደም ራሱ ተፈጠረው። አለበለዚያ እንደዛ ከሆነ ከቁርኑ ጋር ይጋጫል። ሱራ 15 26 ላይ፣ ሱራ 38 7 ላይ። በሁለት እጆቼ ለፈጠርኩት ከመስገድ ማን ከለከለ ብሎ ኢብሊስን ቻሌንጅ ያደርገዋል አለ። ስለዚህ አደም ምን በእጅ በጭቃ የተሰራ ነው፣ በእጅ በጭቃ የተሰራ ነው። ኢሳ ደግሞ ተረግዞ የተወለደ ነው። ኢሳ ምንድነው ተረግዞ የተወለደ ነው። በደንብ አሰው ልዩነት እንዳለው ግን ይህንን ሲላቸው አልተስማሙም። ይህን ኢብን ከሲር ያስቀምጠዋል፣ ተፍሲራቶቹ ያስቀምጡታል። ለምንድነው እንደዛ የምትለው? እሱ እኮ ያላህ ቃልና መንፈስ ነው ብለሃል። ኢሳ ያላህ ቃሉ ከሆነ ደግሞ ፍጡር አይሆንም አሉት። ከዛ ወዲያ ምን አለ መሰለ፣ ቁጥር ስልሳ ላይ ይህ ከጌታህ ዘንድ የሆነ ነው እውነት ነው፣ ከተጠራጣሪዎች አቱን ተብያለሁ አላቸው። ጥያቄ ሲጠይቁ ግራ ተጋባ። ፍጡር ሊሆን አይችልም ያላህ ቃሉ ከሆነ ልክ፣ ያላህ ቃሉ ከሆነ ፍጡር ሊሆን አይችልም። ያላ ቃል ፍጡር ከሆነ አላህ ዲዳ ነበር ማለት ነው። ቃሉን ከመፍጠሩ በፊት ቃል የሌለው ዲዳ ይሆናል። አይ ቃሉ ደግሞ ፍጡር አይደለም ካልከን፣ ስለዚህ ኢሳ ያላ ቃል ከሆነ ፍጡር አይደለም ኢሳ ሲሉት ግራ ተጋባ። ኢሳ መሐመድ ማለት ነው። ከዛ ወዲያ ምን መጣልኝ አላቸው። ኖ ኖ አላህ ከተጠራጣሪያቱን አትጠራጠር ብሎኛል፣ በቃ አላቸው። ይሄ መልስ አይሆንም። ክርክሩ አልቆመም። ክርክሩ ስላልቆመ ከተጠራጣሪዎች አትሁን ብለውኛል፣ ሲላቸው አጥጋቢ ምን ላይ ስላልሆነ፣ ኖ መወያየት አለብን ሲሉት እልክ ከምንወያይ እንረጋገም አላቸው። ማስረጃ ከፍ አድርገው እውቀቱም ከመጣልህ በኋላ ልብበል እውቀቱም ከመጣልህ በኋላ በእርሱ ማለትም ከተከራከሩህን ሰዎች ኑ ልብበል ልጆቻችሁንና ልጆቻችንንና ልጆቻችሁን ሴቶቻችሁንና ሴቶቻችንንም ነፍሶቻችንንና ነፍሶቻችሁን እንጥራ፣ ከዚያም ያለ አላህን አጥብቀን እንለምን፣ ያላህም ቁጣ በውሸታሞች ላይ እናድርግ በላቸው አለ። አሁን ሲከራከሩት ምንድን ያደረገው ኢሳ ያላ ቃል ከሆነ ፍጡር አይደለም የሚለውን ሲሞግቱት ግራ ተጋባ። ከዛ ግራ በተጋባበት ሰዓት ላይ ምን መጣልኛ አላቸው። አይ ተጠራጣሪያቱን የሚል መረጃ መጥቶልኛል አላቸው። ይሄም ማስረጃ ስለማይሆናቸው ለነሱ ሲሞግቱት፣ አይ ከምንከራከር እኔ ሚስቶቼን ይዤ እመጣለሁ፣ እናንተ ሚስቶቻችሁን ያዙና ኑ። እኔ ልጆቼን ይዤ እመጣለሁ፣ እናንተም ልጆቻችሁን ያዙና ኑ። እኔ ራሴ ነፍሴን ይዤ እመጣለሁ፣ እናንተም ነፍሶቻችሁን ይዛችሁ ኑ። ከዛ በኋላ ከምንወያይ ይልቅ እንረጋገም አላቸው። ከዛ እንረጋገምና በዚህ ጨርሰው አላቸው። በክርስትናው ደግሞ መረጋገም መርገም አይፈቀድም። የናጅራን ክርስቲያን ወይ ከዛ በኋላ ምንድን ያደረጉት ተፍሲራቶቹን ሄደ ማየት ትችላለህ። ሮሜ ምዕራፍ 12 ላይ ቁጥር 14 እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ አምስትን መመልከት ትችላለህ። የሚረግሟችሁ መርቁ እንጂ አትራገሙ ይላል መጽሐፍ ቅዱስ። የሚረግሟችሁን እንኳን መርቋቸው እንጂ እንዳረግሟቸው ስለሚል አይ እኛ አንረጋገምም፣ መወያየት ግን እንችላለን። እርግማን ግን አንረግምም። ልጆቻችንን፣ ህፃናትን እዘመተን አንረግምም፣ ህፃን ልጆችን ሚስቶችን ሴቶችን እዘመጠን አንረግምም መወያየቱን እንችላለን ሲሉት ሙሐመድ ብቻውን እነሱን ተዋቸውና እንትናን የልጅ ልጆቹን እንትናን ክፈትልኝ ወይም ስሙ አልሀሰንን ሁሴንን አሊን ደግሞ ማንን ነበር የጠራው ፋጢማን እዟቸው መጣና ብቻውን ተራገመ ብቻውን ተራገመ እሱም ሞተ እነሱም ሞቱ ልጁም ወዲያውኑ ረገፉ፣ ማለት ነው ረገፉ። እንዳለ እንወያይ ሲባል እርግማን እና በእንደዚህ ነው የተቋጨው የነ የእንትኖቹ ሁኔታ ማለት ነው። ቀጥል ሀሳብ ማቅረብ ይቻላል። ያወራ ሁሉ ውሸት ነው እስካሁን ድረስ ዓለም ማስረጃ ነው እያወራ የነበረው። ያው በመሀል ጣልቃ እንዳልገባብህ በሚል ነው ስለመጣው ማክበር አለብኝ ነው። አንደኛ ቁርአን እንደዚህ አይደለም የሚተረጎመው። ቆይ ቆይ፣ እኛ ከፍተን እያነበብን ነው። ውሸት ነው ስላልክ አንዷን አወራኋትን ውሸት ለመሆኗ ማስረጃ ክፈት እናሳይ። አንዷን መረጃ ክፈት። ተረቶታል ብለህ እያስረዳው ነበር። ነቢይ ማለት ደግሞ ከሚለው ተይዟል ብለ ነበር። መረጃ ክፈት፣ መጀመሪያ መረጃ ክፈት።

መጮ አይደለም። ስትጠየቅ መረጃን ጣ ስንል ታመጣለን። አንጡ ስትለን ደግሞ እናመጣለን። እኛ ጥቀስ ካልንህ እንጠቅሳለን። ስለዚህ ቤቱ ከሦስተኛ ክፍል እና ከአምስተኛ ክፍል ከፍ ያሉ የሚያወሩበት ስለሆነ ክርስቲያን ቀጥል። እነጀዋን ክርስቲያን የሚለውን ብቻ ፓርቶች እንትን በለውን ነው የተወሰነ እንድመረው ና ችግር የለውም። እነማን ይዟቸው እንደመጣ ይዟቸው እንደመጣና እነማን እንደሆኑ የመጡት እንናገር እሺ ው ይናገራል እያላችሁ ተብራሩ ከዛ በኋላ ተረጋጋ። ቆይ ተረጋጋ ቅድም አይደለም ብነከቴር እያደመጥኩ ነው። አረብኛ አሳይ። በእንግሊዝኛ ብነከቴር የሚባል ነገር የለም። ሁለተኛ ደግሞ ከላይ ብነከቴር መሆን አሳያቸው። ተረጋጋ። ቆይ ሰውዬ ተረጋጋ። አንተ ተረጋጋ የሚባል ነገር የለም ነው። ተረጋጋ። ብነከቴር መሆኑ አሳይ። ክፈት፣ በቃ ክፈት። ሲባል አይከፍትም። ክፈት መረጃ በደምብ አድርጌ ከፍትልሀለሁ። በደምብ አድርጌ አረብኛ አንድ ነገር የማታነበው ሰዎች ናቸው። መጀመሪያ ይብነካቴርን ሳይሁብና ርና ይከፍትልሀለሁ። ተረጋጋ። መርሀባ ማሻለህ ዋሻህ እዚሁ በዚህ ይብነካቴር የሚባል ነገር እንዳልከፈተህ አዘጋጀው፣ ክርስቲያን አዘጋጅ። ይብነካቴር አለ ትርጉሙ እንደዚህ የተረጎመው

በቃ ኤግዛክትሊ ፎር እየተናገረው ነው የሚናገረው ማለት ነው። ምን ይላል ዩኑስ አልሀሰን ሁሴይድ እንደተናገረው ማለት ነው። አልሀሰን ዘ ቱ ሞንክስ ኦፍ ነጅራን ኬም ቱ ሲ ደ ፕሮፌት፣ ሁለት የነጅራን ክርስቲያኖች መጡና ወደ ነብዩ ይሉታል። ሂ ኢንቫይትድ ዘም ቱ ሰሬንድ ተዋላህ አላህን እንዲቀበሉ ጠየቃቸው። ዋን ኦፍ ዘን ሴይድ፣ ከእነሱ አንዱ እንደዚህ አለ፣ ሰሬንድ ተዋላህ ቢፎር ዩ እኛ ካንተ በፊት ለአላህ እንገዛለን ወይም ለአምላክ እንገዛለን አሉት። ሂ ሴድ ዩ ላይ የዋሻችሁ ነው ስሪ ቲንግስ ፕሪቨንቲቭ ፍሮም ሰረንዲንግ ቱ አላህ በሶስት ነገሮች ምክንያት ለአላህ አትገዙም አላቸው። ከዛ በኋላ ዩ ፕሮስትሬት ቢፎር ዘ ክሮስ ለመስቀል ትሰግዳላችሁ። ዩ ክሌም ዛት አላህ አዘሰን አላህ ልጅ አለው ትላላችሁ። ዩ ኮንሰምሽን ዋይን ወይን ትጠጣላችሁ አላቸው። ይ ሴድ ዋድ ዩ ሴ አባት ጂሰስ ምን አሉት፣ ስለ ኢሳ ምን ትላለህ ብለው ይጠይቁታል። ዘ ፕሮፌት ዲድናት አንሰር ወፍ ሙሐመድ ምንም አልመለስም፣ ጸጥ አለ። ስለ ኢሳ ሲጠይቁት ግራ ገብቶት ምንም ነገር አልመለስም። ኢማጂን፣ ነቢይ ነው ሙሐመድ ከአላህ መልእክት ይወርድልኛል ብሎ ይናገራል። ነገር ግን ስለ ኢሳ ሲነግራቸው ምንድን ነው የምትለው ስለ ኢሳ ሲሉት፣ ሙሐመድም እንደዚሁ ነው ጸጥ ያለው አንድ መልስ ያልመለሰላቸው ማለት ነው። ከዛ በኋላ ደን ዲስ ቨርስ ወዝ ሪቪልድ ከዛ በኋላ ሱራ 359 ወረደለት ማለት ነው። ወረደልኝ ብሎ ተናገረ። ከዛ እንደገና ይጠይቁታል ይጠይቁታል። ዘን ደ ሜሴንጀር ኦፍ አላህ ቻሌንጅድ ዘምቱ ሰሞን አላህ አስቀርስ። ከዛ እንደገና ሲጠይቁት ምን አሉት? ኑ እንሰባሰብና የአላህ ርግማን በማን ላይ እንዲሆን እንለምን የዋሻው ላይ እንዲሆን እንለምን ብሎ ደግሞ እንደገና ድጋሚ ይመልስላቸዋል። ከዛ በኋላ ደ ሜሴንጀር ኦፍ አላህ ዌንት ኤንድ ብሮት ማንን ይዞ መጣ? አልሐሰን ይሄው አልሐሰንን አልሁሴንን ፋጢማ ኤንድ ኦል ሂስ ፋሚሊ ኤንድ ችልድረን ከዛ በኋላ ቤተሰቦቹ እና ልጆቹ እንዳለ ይዞ መጥቶ ከእነሱ ጋር ተራገመ። ከዛ በኋላ ክርስቲያኖቹ ጥለውት ሄዱ። ለምን መራገም ስለማይቻል በክርስትና ማለት ነው። ሙሐመድም እንደዚህ ጸጥ ነው ያሉ። ሙስሊሞችም ጸጥ ብላችሁ ነው የምትወጡት። በነገራችን ላይ ስጠየቁ ስለማታውቁ ስለ ኢሳ ማለት ነው ያ ባይዘ ወዲያው ነው ያለቁት። ከዛ በኋላ እርግማኑ ላይ የመጡ ሰዎች እንዳለ አልቀዋል፣ እንዳለ ነው የሞቱት ይህንን ጀለልንም በስራት ያስቀምጠዋል፣ ብንክስርም ያስቀምጠዋል፣ አስባቡም ያስቀምጠዋል። የእኛ ፖይንት ይህንኛው አክቹዋሊ ዲቤት ያለው አይመስለኝም። ብዙ የሚያጨቃጭቅ አይደለም። ዳም የሆነ ጭንቅላት እዛችሁ አትምጡ። ማያጨቃጭቅና የሚያጨቃጭቅ ለዩ። የሚያጨቃጭቀው እንደውም ምኑ ነው ቅድም ያልኩት ነው ያላ ቃል የሚለው ላይ ጭቅጭቆች ስላሉ ማለት ነው። ስለዚህ ስገቡ በተቻላችሁ መጠን

ራሱ ሁን ሚለውስ ቃሉ ሁን ሳይሆን ሁን ባዩ ቃልስ እሱ ፍጡር ነው። ሁን ባይ ቃሉ ራሱ አሁን አሁን ቁርአን ላይ እንትን ብላ። አሁን እኔ አንድ ነገር ልንገር፣ እኔ እንትን ላይ ብዙ ሙያ የለኝም፣ ግን ቁርአን ላይ ከኢየሱስ ውጭ ያላህ ቃል የለም ብላ ነበርና ያንህልንትን ባላቅ በስሌ ደስተኝ የአላህ ቃል ለምሳሌ፣ አሁን ሰማይና የአላህ ቃል ነው የተፈጠረ ነው እንጂ ግመልም አለ በነብያ ማን ዘመን መሰለ ገመልም ከተራራ ያወጣበት ዘመን አውጣለኝ ስል በቃል መፈጠርና የአላህ ቃል ልዩነት አለው። ኛ አሁን ብዙ ሙያ የለንም፣ አንተን እየሰማን ነው። ግን አንተ ቢያንስ ቢያንስ አንተ ከሱ ጋር ለምን እናገናኝ? ከሱ ጋር አንተ ትሻላለህ። ከሱ ከስድስተኛ ክፍል ከቆመ ተማሪ ጋር እኔን እንታወዳደራለን? ስድስተኛ ክፍል ያቆመ ልጅ እኮ ነው። በአረብኛ ዝም ብሎ ስለደለላችሁ ሚያውቅ ይመስላችኋል? ስድስተኛ ክፍል ከቆመ ልጅ ጋር በእናታችሁ ትጥሩ። እሱም ሆኖ ራሱ አንተ በትንሹ ስምንተኛ ክፍል ይንገብታል። ሶሪ ቱ እርግጠኛ ነኝ ስምንተኛ ክፍል በስንሹ ስልህ ምን የሚያውቀው ነገር የለም። እንትን እኮ ነው አሁን ታውቃለህ። ከኛ በላይ ከኛ በላይ ያወቅ እሱ ነው። የአቃል ብላችሁ ስላሰባችሁ ነው ሁሴን። የራስ ውስጣዞች ምን ማቅያሉን የሚቀጥፈውን ሲያጋልጡት አላየህም። ሞቶ ከሞቶ እሱን እናምናለን። አንተ ለማመን ትችላለ ከስድስተኛ ክፍል ካላለፈ ጋኔ ግን ትንሽ ተማሪዎች አሉ ተማሪዎች ሊያስተምሩት ይችላሉ። ከውስጥ ከገባ ከውስጥ ደግሞ አይገባም ደፍሮ እሱ መቼ። ኤኒዌይስ በቃ በቃ ሁሴን ሁሴን በቃ አዳም ትንሽ አንዴ አምዛ ተራ ጠብቅ። ሰላም እንዴት ናችሁ? እግዚአብሔር ተመሰገን። ግን አትሰዳደቡ፣ ኮሜንታተሮች ከታች የምጽፉት ሙስሊሞችም ክርስቲያንም በመጀመሪያ ስርዓት ይኖራችሁ። ሲቀጥል እኔ መጠየቅ የምፈልገው ስለ ሶስቱ ስላሴ አብ ወልድ፣ መንፈስ ቅዱስ መጽሐፍ ቅዱስ ላይ አሉ የሉ የሚለውን ነው ማወቅ የምፈልገው። ምክንያቱም ክርስቲያን ጓደኞች ስላሉኝ በጣም እንትን እያልኩኝ ስለነበረ ሞር ደግሞ ከእነሱ እፎይ ስለምታቅ ማለት አብራርተን እንድትነግረኝ እፈልጋለሁ። መጽሐፍ ቅዱስ ላይ አብ ወልድ፣ መንፈስ ቅዱስ ስለ ሶስታቸው የሚገልጽበትን እና ማርያምን ደግሞ እንዲህ ማለት አልቆ አክብሮ ማለት ክብር ናት ማለት የተከበረች ሴት ናት። በእስልምናም ግን አክብሮ እንደዚህ እንድትለምኗት ወይም ደግሞ እንድታደርግ ይህንን ስለምኗት እንድትደርስ የሰጣትን ስልጣን ከባይብል ልታስረዳኝ ትችላለህ? ራት ኤንስ ኤግዛክት ወርድ ፋላሲ ደጋግሞ የሚጠየቁ ጥያቄዎች ስለሆኑ አብ ወልድ መንፈስ ቅዱስን በመጽሐፍ ቅዱስ አለ ወይ ወልድ መንፈስ ቅዱስ ብላችሁ ወደ ቶፒክን መንሳትን ስለዚህ አብ ወልድ መንፈስ ቅዱስ ብለን እናምናለን። አሁን እናምናለን አለ ወይ አለ ማቴዎስ ወንጌል ምዕራፍ ሀያ አስራ ስምንት ሀያ ላይ አንድ የክርስቲያን የፈጠነ ክፈተውና ወደ ቶፒኩ ባክ እናደርጋለን። ተመለሽ እህታችን፣ አብ ወልደ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? ያ እንግዲህ ሲዱና አህዛብን ሁሉ በአብ እህታችን፣ ሳድ ያለሽ ሳዳ ቢንት ማሜ ሎክ አብ ወልደ መንፈስ ቅዱስን የሚጠቅስ ክፍል አለ። አብ ወልደ መንፈስ ቅዱስ ብላችሁ ታምናላችሁ? ያ ስለዚህ፣ ምን ይላል በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙርቴ አድርጓቸው ምን በማ በአብ በወልድ በመንፈስ ቅዱስ ሰው እኛ ልጅነት የምናገኘው እግዚአብሔር ልጅ ተብለን የምንጠራው የምንጠመቀውም በአብ በወልድ በመንፈስ ቅዱስ ስም ነው። ስም ስልጣንን የሚያሳይ ነው። ኤሬስ ስለዚህ ሶስቱም አካላት ስሞች አሉ። አዎ ተጠቅሰዋል። በተመሳሳይ ግን ይህን ዩቱ ፋላሲን ስራ እና ሲነሱ ጋር ተውሂድ የሚል ቃል አለ እነሱ ጋር የለም ቁርአን ውስጥ አለ። እሺ ተውሂድ በሶስት ይከፈላል። ለስልምና ሱኒ ሙስሊሙ እንግዲህ በሶስት ከፍላችሁ ነው ተውሂድ ትማራላችሁ። ተውሂድ አላስማወል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አሉሉያ። ሶስቱንም ተውሂድ ከቁራን ማሳየት ይቻላል አይቻልም። ከቁራን አይደለም ከአዲስ ማምጣት ይችላሉ አይችሉም፣ የለም። ስለዚህ ተውሂድን በሶስት ከፍለው ግን ያምናሉ መሰረት ነው ብለው ተውሂድ የሚል ቃል ቁራን ውስጥ የለም። ተውሂድን በሶስት ከፍለው ይማራሉ፣ ያምናሉ፣ ግዴታም ነው። ከቁራን ተውና ከአዲስ የለም። ንጎ ኤኒዌይስ ሌላኛው ማርያምን ያለቀበት ክፍል አለ ወይ ሉቃስ ወንጌል ምዕራፍ አንድ ቁጥር ሀያ ስድስት አካባቢ ላይ ቸክታ እንዴ እንጨርስ ከዳዊት ወገን ለሆነች ዮሴፍ ለሚባል የታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ምን ያለብሽ የሞላብሽ። ዘፍጥረት ምዕራፍ ሶስት ላይ ስትመለከት የሰው ልጅ አዳምና ሔዋን ልክ እጸ በለሷን ሲበሉ ጸጋቸው ተገፈፈ፣ ፍራቻ ያዛቸው፣ መንቀጥቀጥ፣ መጨነቅ፣ ችግር መጣባቸው። ማርያም ጋር ግን የመጣው ገብርኤል ሊያመሰግናት ከፍ ከፍ ያለች ስለሆነች እንዴት እንዳወደሳት መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ወይ ጌታ ከአንቺ ጋር ነውና እግዚአብሔር ከማን ጋር ነው ከእሷ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ ማንም እንደሷ የለም። ጸጋ ሞላባት ከሴቶች መካከል አንቺ የተባረክሽ ነሽ ቁራሌ ሱረቱ ሜሬም ላይ ሱራ ሱረቱ ሜሬም አለ። 19ኛው ሱራ ከቁጥር 17 እስከ 19 ስትመለከቱ ወደ ሜሬም ጋር ሄደው ያስደነግጣታል፣ ወላ ያስፈራታል ማለት ነው። እንኳን እንደዚህ ሊያወድሳት ቀርቶ ፈርታ እኔ ከአንተ ባላህ እጠበቃለው። ቀጥታ ሰው መስሎ ነው የመቀረባት ሊደፍራት መስሏት ደንግጣት እንትን ትላለች ማለት ነው። ደንግጣት ሸሸዋለች። እዚህ ጋስ መጥቶ ሲያወድሳት፣ ሲያመሰግናት፣ ሲዘምርላት ነው የምናገኘው ማለት ነው። አንቺ ምንድነሽ ይላታል። ከሴቶች ሁሉ የተባረክሽ ጸጋን የሞላብሽ ነው ይላታል። ስለዚህ ከሴቶች ሁሉ የተባረከ ጸጋን የሞላባት እኛም እያልን እናመሰግናታለን ማለት ነው። የመላእኩን ምስጋና እናመሰግናታለን። ከፍ ስትል ደግሞ ኤልዛቤት ታመሰግናታለች። የኤልዛቤትን ም የሰላምታሽን ድምፅ በሰማሁ ጊዜ ማእኔ የሚለውን ዝማሬ ክፍሉን ከፍ አድርገው ቢ አንበበል። ሶሪ በቃ አሊያስኩትም። ደግሞ አታስበሉኝ ሪከርድ አድርጋችሁ። ኤልዛቤትም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልዛቤትም መንፈስ ቅዱስ ተሞላች። ምን አለች? በታላቅ ድምፅ ጮ እንዲህ አለች። አንተ ሆን ብለህ ነው አለ አሊያስኩትም ስላልኩኝ። በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ማሕፀንሽ ፍሬ የተባረከ ነው። የጌታዬ እናት እያለች ማመሰግነን ጀመረች። ገብርኤል አስቀድሞ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኤልዛቤት ያንን ዝማሬ ይዛ እሷ አመሰገነቻት። እኛም የኤልዛቤትን ፈለግ እንከተላለንና እና ኤልዛቤት እናታችን እንደመሆኗ የተባረክሽ ብለን እናመሰግናታለን ማለት ነው። ኤሬስ ባክ አርገ ወደ ቶፒኩ